የክስታኔ ጉራጌ የጨቦ ጉራጌ ታሪክን አንብቡ። የክስታኔ ጉራጌ ታሪክን አንብቡ። የጉራጌ መሬት አርባ ፐርሰንቱ ሌላ አካባቢ ነው ያለው። አሁን ጭራሽ እኮ በሌላው አስታከው መጥተው የጉራጌ ርስትን ለመንጠቅ የሚደረግ ሩጫ አለ። እነዛ ነገሮችን መታገል ያስፈልጋል። በነገራችን ላይ በምንታገለው ትግል ላቸው ፕሮሰስ ጎል ብቻ አለ። የመጨረሻ ግባችን አለ። ድሪም ቢግ ፋይት ፎር ፍሪደም ደግሞ ነፃነት ዝም ብሎ የሚገኝ ነገር የለም፣ በትግል ነው። እና ትግል ደግሞ የራሱ ፕሮሰስ አለ። እና ፕሮሰሱንም ኢንጆይ ማድረግ ያስፈልጋል። እና እኛ ኢንጆይ እናደረገዋለን። በመታገላችን ምክንያት ይሄ ደቡባዊ ማንነት ተብሎ የተጨፈለቀ የጉራጌ ማንነትን አውጥተነዋል። አሁን አሁን የመንግስት ሚኒስቴር የተባለው ሳይወድ በግድ ስለ ጉራጌ እየመሰከረ ነው። ስለ ጀፎሮ ይመሰክራል። ስለ አንትሮሽት ይመሰክራል። ስለ እንሾሽላ ይመሰክራል መሰክራል ስለ ነቋ ይመሰክራል፣ ፈጀት ፈጀት ኬርታ ይመሰክራል፣ የጉራጌ ትልቅነት ይመሰክራል። ልማቶች ደግሞ እንዲመጡ እያደረግን ነው። ይሄ ትግል ውጤት ነው። ዊንጆ ዳ ስድስት ዓመት ስንታገል አንድ ጠጠር አልወረወርንም። ለምን? ያለንን ነገር አንድም ነገር ማጣት አንፈልግም። ካለንን መጨመር ነው የምንፈልገው። ህዝቡ ግን ለልማት ያለው ተነሳሽነት አሁን ልማት በሚመጣበት ጊዜ ትንሽም ነገር ቢሆን ትንሽም ብትሆን ይተባበራል። አፍርስ ሲባል ያፈርሳል፣ ገንዘብ ስጥ ሲባል ይሰጣል። አስፋራስ እስከተሰራ ድረስ ለልማት የቀደመ ህዝብ ነው። ሀገር ያቀና ነው። እያንዳንዱ ከተማ ላይ ታሪክ የሰራ ነው። ሀገረ መንግስት ኢትዮጵያ ውስጥ በ16ኛው ሴንቸሪ ኦልሞስት ሊፈርስ ሲል ሀገረ መንግስትን ያስቀጠለ ነው። ታሪክ አንብብ። አናንስም እኛ በታሪክ አንድ ቀን ማንም አክታው ቢተፋ ጉራጌ ላይ ጉራጌን ስለምትንቅ ነው ብለነው አናውቅም። የግለሰቦች ኦፒኒየን ነው የግለሰቦች ኦፒኒየን ደዝንት ማተር ፎራስ። በየትኛው መድረክ ቁጭ ብለን ስንከራከር ሀሳብ ታነሳለህ። በጥላቻ እንኳን ስለ ጉራጌ ብታወራ አንተ ጉራጌ ስለምትጠላ ነው። ጉራጌ በዛ ደረጃ እናሳንሰው። ማንም ግለሰብ ይሁን ቡድን ጠላው አልጠላው ይደዝ ማተር? ቢከዝ እኛ ጉራጌ ማን እንደሆን እናውቃለን። እኛ ራሳችን እያንዳንዳችን ማን እንደሆነ እናውቃለን። ጉራጌ ትልቅ ህዝብ ነው። ግለሰቦች ጠላሃው አልጠላሃው እያለን አናሳንሰው። ቢከዝ ኢንዲቪጁዋል እና ግሩፖች ጀጅ የሚያደርጉት አይደለም፣ ስለ ጉራጌ የሚመሰክሩለት አይደለም። ጉራጌን መውደድ አለብህ ብለን የምናስገድደው ሰው የለም። ስለ ጉራጌ ግን ጥላቻ ከነዛ መቀጣት ባለበት ታይም ይቀጣል። ዛሬ ባይቀጣ ነገ ይቀጣል። ግን የመውደድ ግዴታ የለብንም። ጉራጌን አንድ ግን አሹር ማድረግ ነገር አለ። ገጠር ተወለት ከተማ የመጀመሪያ መለመላህን ሴትም ሁኝ ወንድ መሸፈኛ ፓንት ሳይቀር በብድር ያበደረህ ጉራጌ ነው። መማሪያ ደብተርና እስክሪፕቶ ስታጣ ያበደረህ የተማርከው ፊደል የቆጠርከው በጉራጌ ነው። ባልና ሚስት በዓል ዝም ብላችሁ ልታሳልፉ ስትሉ አበድረዋችሁ ቤታችሁ ሞቅ ያደረጉት ጉራጌዎች ናቸው። ጉራጌ ማንንም አይነካም፣ ማንንም አይነቅም፣ ማንንም ለምን እናንተን በመናቅ የምናተርፈው ነገር የለም። ስትገፉን ሁላ ኑ የምንላችሁ፣ አንድ የምትሳሳቱት ነገር አለ። ጉራጌ ስለሚፈራ ነው ትላለ። ምንም የሚፈራው ነገር የለም ምንም የሚፈራው ነገር የለም። ግን አንተን በማራቅ አንጠቀምም። ስለዚህ ምንድን ነው ትርፋችን እናሰላለን። ስለዚህ ወደዚህ ጠጋ እያደረግን እንሸጥልሃለን፣ እናተርፍብሃለን። ክራባት ለብሶ መዞር አቅቶት መሰለ። ዳምፔል እያነሳ ጡንቻዋ አፈርጥሞ መዞር ያቃተው መሰለ። ለዓለም አከክ ነው፣ ለዓለም አከክ ነው።